የአየር ንብረት ለውጥ መዛባትና የተፈጥሮ ሀብት መመናመን ለዱር እንስሳቶች መቀነስ ምክንያት ነው። ለዚህም ችግር መቀረፍ ሀገራት በራሳቸው አቅም ብቻ ሳይሆን ዓለም አቀፍ ትብብር ይጠይቃል የምትለው በደቡብ አፍሪካ የዱር እንስሳት ሕይወት ላይ የምትሰራው ሜሴዲስ ማህሌ የዱር እንስሳቶችን መጠበቅ የአየር ንብረትን መጠበቅ ነው። የዱር እንስሳቶችን መጠበቅ ሀገርን በቱሪዝም ዘርፍ የሚያስተዋውቅ ሲሆን፣ ይህንኑ ጠብቆ ለቀጣይ ትውልድ ማስተላለፍ ይገባል። ሌላው ለሰው ልጆች ህይወት የሚያበረክተው አስተዋጽኦ የጎላ ነው። የዱር እንስሳቶችን መጠበቅ የሁሉም ሀገር ትብብርን የሚጠይቅ ነው። በተለይ ለአየር ንብረቱ ለዱር እንስሳት ተገቢውን ጥበቃ የሚያደርጉ ሀገራት ከቱሪዝሙ ዘርፍ በከፍተኛ ደረጃ ተጠቃሚ ናቸው። ይሁንና ከዓለም ተለዋዋጭ ነባራዊ ሁኔታ አኳያ በዱር እንስሳት ላይ የመጥፋት አደጋ መጋረጡን ከዛምቢያ የመጡ ጃካ ካውንባ ጠቅሰው በየቦታው የሚከሰቱ ግጭቶች፣ ህገወጥ አደን፣ የዱር እንስሳት አካባቢያቸው እንዲሰደዱ እያደረገ ነው። የዱር እንስሳት በአሁኑ ሰዓት በዓለም አቀፍ ደረጃ ቁጥራቸው እየቀነሰ ነው። ይህ ደግሞ በብዙ ምክንያቶች ነው። አንድም ሰዎች ህገወጥ ንግድን በማድረግ በሌላ መልኩ ደግሞ አደን በማድረግና የዱር እንስሳቶቹ እንዲሳደዱ ምክንያት ነው። ታዲያ የዱር እንስሳቶችን ለመመለስ ብዙ ስራዎች እየሰሩ ነው። ይህም ውጤት እያመጣ ነው። ሀገራት ከዱር እንስሳት ሀብታቸው ተገቢውን ጥቅም ለማግኘት ጥበቃውን ማጠናከር አለባቸው። የዱር እንስሳት ሕይወት ፕሮግራም መኖሩ በዱር እንስሳት ጥበቃ ላይ የተሻለ ተሞክሮ ያላቸው ሀገራት ልምዳቸውን የሚያካፍሉበት ማዕቀፍ መኖሩ በዘርፉ ያለው ትብብር የበለጠ የሚያጠናክሩበት እንደሚሆንም ተነስቷል። የዱር እንስሳቶችን መጠበቅ ዓለም አቀፍ ትኩረት ነው። በተለይም ደግሞ ሀገራት ከሀገራት ጋር አልፎ አፍሪካ ከላቲን አሜሪካ ጋር ቁርኝት በመፍጠር የሀገር ሀብት የሆኑትን የዱር እንስሳቶችን መጠበቅ በጋራ የሚሰራ ስራ ነው። ሌላው የሀገራትን የእርስ በርስ ትስስርም ያጠናክራል። ታዲያ የዱር እንስሳቶች ህይወት ፕሮግራም መኖሩ የአንድ ሀገርን ልምድና እውቀት ሌሎች ሀገራት እንዲማሩ ያደርጋል። ሌላው የዱር እንስሳቶችን ህገወጥ ንግድ ከመከላከልና ና እንዳይሰደዱ ለማድረግ በጋራ መስራቱ አስፈላጊ ነው። ስለዚህ የሀገራትን ልምድ በመቅሰም የዱር እንስሳቶችን መመናመን ለመግታት እንደዚህ አይነት ጉባኤዎች በጣም አስፈላጊ ናቸው። ይህ ፕላትፎርም እውቀትና ሀሳብን የምንለዋወጥበት በተለይ ሀገራት ልምዳቸውን በማቅረብ ሌሎች ሀገራት ተጠቃሚ የሚሆኑበት ነው። በሌላ መልኩ ደግሞ የእርስ በርስ ትስስርን የሚፈጥርና የሚያጠናክር ነው። የዱር እንስሳት በሰው ሰራሽና በተፈጥሮ አደጋዎች እንዳይጠፉና እንዳይሰደዱ የሚደረገው ጥበቃና እንክብካቤ የበለጠ ሊጠናከር ይገባል።